በእርግዝና ወቅት ለእናቱም ሆነ ለሕፃኑ ጤናማ የሆነ አመጋገብ እጅግ በጣም አስፈላጊ ነው። ነገር ግን አንዳንድ ምግቦች በእርግዝና ወቅት መመገብ የማይመከሩበት መንገድ አለ። ምክንያቱ ደግሞ ለሕፃኑ ሆነ ለእናትየዋ ጤና አደገኛ ሆኖ ስለሚገኝ ነው። ሰላም ጤና ይስጥልኝ። ይህ ቪዲዮ እንደደረሳችሁ ላይክ እና ሰብስክራይብ በማድረግ አንድም መረጃው ለሌሎች እናቶች እንዲደርስ በሌላ በኩል ደግሞ እኛን ስለሚያበረታታንና ስለሚያግዘን በቀና መንፈስ እንድትተባበሩ ጠይቃለን። እንግዲህ አንዲት እናት እርግዝና ከተፈጠረበት ቀን ጀምሮ የምታደርገው እያንዳንዱ ነገር በአንድም በሌላም መንገድ ለጽንሱ አፈጣጠር ወሳኝ ነው። ለዛም ነው በእርግዝና ወቅት መመገብ የሌለብን ምግቦችና መመገብ ያለብን ምግቦች ብለን የምንመክረው። በዛሬው ቪዲዮ እንግዲህ የምናየው በእርግዝና ወቅት እጅግ በጣም ጥንቃቄ ማድረግ ያለብን ወይንም ደግሞ ህፃኑንም ሆነ እናትየዋ ሊጎዳ የሚችል ምግብ መመገብ የሌለብን የሚሉትን እናያለን ማለት ነው። ግንም አንደኛ ያልበሰለ ስጋ እና ጉበት። አንዲት ነፍሰ ጡር ያልበሰለ ስጋ መመገብ በፓራሳይት አማካኝነት የሚከሰተውን የቶክሶፕላስሞሲስ ኢንፌክሽን የመያዝ አደጋን ይጨምራል። ይህም ህፃኑን ይጎዳዋል። ጉበትን ደግሞ ስንመለከት እንግዲህ አንዲት እናት ጉበት መመገብ የሌለባት ዋነኛ ምክንያት ከፍተኛ የሆነ ቫይታሚን ኤ በውስጡ ይይዛል። ጉበት ከፍተኛ የሆነ ቫይታሚን ኤ በውስጡ ስላለው የህፃኑን የአእምሮ አፈጣጠር ሆነ የአካል አፈጣጠር ላይ ችግር ያመጣል። ስለዚህ ጉበትን መመገብ የለባችሁም ማለት ነው። በሁለተኛ አሳ ነው። አሳ ኦሜጋ ስሪን በውስጡ ይይዛል። ኦሜጋ ስሪ ደግሞ እጅግ በጣም ጠቃሚ የሆነ ንጥረ ነገር ነገር ግን አንዳንድ አሳዎች ከፍተኛ የሆነ ሜርኩሪ ያል ስላላቸው ይህ ደግሞ የህፃኑን የነርቭ አፈጣጠር ላይ ተጽዕኖ ያደርሳል። ስለዚህ አሳዎችን የምትመገቡ እናቶች ከፍተኛ የሜርኩሪ መጠን የሌላቸውን በመምረጥ መመገብ መቻል አለባችሁ ማለት ነው። ከዛም በመቀጠል ያልበሰለ ወይንም ጥሬ አሳ በፍጹም መመገብ የለባችሁም ማለት ነው። ሶስተኛ ያልፈላ ወተት ወይንም ደግሞ ፖስቸራይዝድ ያልሆነ እርጎ መጠቀም የለባችሁ። ወተት በእርግዝና ወቅት በእጅጉኑ ይመከራል። ጤናማም ነው፣ ጠቃሚ ነው። ነገር ግን ያልፈላ ወተት ወይም ጥሬ ወተት የምንለውን እንዲሁም ከዛ በሻገር ፖስቸራይዝድ ያልሆነ እርጎ መጠቀም የለባችሁ። ምክንያቱን ስናይ ደግሞ በሊስትሪያ ወይም ሳሊሞኒያ ባክቴሪያ ሊታመሙ ስለሚችሉ፣ ይህ ደግሞ ለህፃኑ እጅግ ከፍተኛ የሆነ ጉዳት ያመጣል ማለት ነው። አራተኛ ጥሬ ወይንም ያልበሰለ ፓፓያ። ያው እንደሚታወቀው ፓፓያ ግን ያው በብዛት አትብሉ ተብሎ ሲነገር ሰምታችሁ ይሆናል። ነገር ግን ፓፓያ ራሽ አትብሉ ሳይሆን ሳይንሱ የሚለው ጥሬ የሆነ ፓፓያ በፍጹም መብላት የለባችሁም። የበሰለውን ካገኛችሁ ግን መጠቀም ወይም መብላት ትችላላችሁ። እንግዲህ ያልበሰለ ፓፓያ ወይም ጥሬ ፓፓያ በምትመገቡበት ሰዓት ከፍተኛ የሆነ የጤና እክል ያመጣል እና ያልበሰለ ፓፓያ እናም ያልበሰለ ፓፓያ መመገብ ለጥንስ መጨናገፍ ወይንም ለጥንስ መውረድ ያጋልጣት ይችላል ማለት ነው። ስለዚህ ፓፓያው በደንብ መብሰሉን እርግጠኛ መሆን መቻል አለባችሁ። አምስተኛ አልኮል። አንዲት እርጉዝ የሆነ ሲ መቶ በመቶ በሚባል ደረጃ አልኮልን በጭራሽ መውሰድ የለባት አልኮል ለህፃኑ ጭራሽ አልኮል ለህፃኑ ከፍተኛ የሆነ የአፈጣጠር ችግር እንዲመጣ ያደርጋል። የተለያዩ የአይምሮ ችግር እንዲፈጠር ያደርጋል በአፈጣጠር እንዲሁም የመንፈስ የአካል እድገት ችግር ሊያስከትል ይችላል ማለት ነው። ስለዚህ አልኮልን በጭራሽ መጠቀም የለባችሁ። ስድስተኛ ያልበሰሉ አትክልቶች። እዚህ ጋር ማወቅ ያለባችሁ አትክልቶች መመገብ በእርግዝና ወቅት እጅግ በጣም ጠቃሚ ነው፣ ነገር ግን ያልበሰሉና ጥሬ የሆኑ አትክልቶችን በፍጹም መጠቀም የለባችሁ። በአልበሰለ አትክልት ውስጥ ባክቴሪያ ወይንም ቶክሶፕላሶሲስ ሊኖር ስለሚችል ሁሉንም አትክልቶች በደንብ አብስላችሁ መጠቀም መቻል አለባችሁ። ፍራፍሬ ከሆኑ ደግሞ እነሱን በደንብ አጥፋችሁ መጠቀም መቻል አለባችሁ ማለት ነው። ሰባተኛ ጨውና ቅመማ ቅመም የበዛባቸው። በዋነኛነት ጨው በመጠኑ አስፈላጊ ነው። ነገር ግን ሲበዛ እጅግ በጣም ለጤና ጎጂም ነው። ከዛም በመሻገር ደግሞ የተለያዩ ቅመማ ቅመሞችን ከአግባብ በላይ ወይንም በብዛት መጠቀም መቻል የለብንም። በመጠኑ መሆን መቻል አለበት ማለት ነው። በዋነኛነት እነኝህ ነገሮች ሲበዙ የሚያስከትሉት ዋነኛ ችግር እንደ የደም ግፊት ሊያመጡ ይችላሉ። ከዚያም በመቀጠል ደግሞ በእርግዝና ወቅት የሚፈጠረውን የደም ግፊት ሊያባብሱና ከፍ ሊያደርጉ ስለሚችሉ የጨውና የቅመማ ቅመም ይዞታችሁን መቀነሱ መቻል አለባችሁ። እንዲሁም በአግባቡና ቡና በመጠኑም ሆኖ መቻል አለበት። ሰባተኛ፣ ጥሬ ወይንም በደንብ ያልበሰለ እንቁላል። በፍጹም በሚባል ደረጃ ጥሬ እንቁላል መመገብ የለባችሁ ወይንም ደግሞ በደንብ ያልበሰለ እንቁላል መመገብ የለብን። ምክንያቱ ደግሞ ለሳልሞኔላ ኢንፌክሽን አይነተኛ መነሻ ስለሆነ ኢንፌክሽኑ ደግሞ እንደ ማስመለስና ተቅማጥ ያስከትላል። ስለዚህ ያልበሰለ ወይንም ተለይ እንቁላል መመገብ የለባችሁ። ነገር ግን በደንብ አብስላችሁ እንቁላልን መጠቀም መቻል አለባችሁ። እንቁላል በውስጡ እንደ ፕሮቲን፣ ቫይታሚን፣ ሚኔራሎችን ጥሩ መገኛ ስለሆነ በእርግዝና ወቅት በደንብ አብስሎ መጠቀም ለጤና ይመካል። ዘጠነኛው ቡናና ከፍተኛ የካፌን መጠን ዘጠነኛው ቡናና ከፍተኛ ካፌን ያላቸው ነገር አንዲት በእርግዝና ላይ ያለች እናት በቀን ውስጥ አንድ ስኒ ቡና ብትጠጣ እንደ ኖርማል ተደርጎ ይወሰዳል። ማለትም ከሁለት መቶ ግራም የማይበልጥ የካፌን መጠን መጠቀም ትችላለች። ነገር ግን ከዛ በላይ ከሆነ ወይንም ከፍተኛ የካፌን መጠን መውሰድ የሕፃኑን የልብ ምት ከፍ ሊያደርገው ይችላሉ፣ እንዲሁም ሊያስተጓጉለው ይችላል። ከዚያም በተጨማሪም ዝቅተኛ ክብደት ያላቸው ልጆች ወይንም ከኪሎ በታች የሆኑ ልጆች እንዲወለዱ ያደርጋል። ስለዚህ የካፌን መጠናችን ስለዚህ የካፌን መጠናችሁን ስለዚህ በቀን የምትጠቀሙት የካፌን መጠን ከ200 ግራም መብለጥ የለበት ማለት ነው። ለዛሬ ያስኩላችሁ የጤና መረጃ ይህን ይመስላል ማለት ነው እንግዲህ መረጃ ለብዙ እናቶች እንዲደርስ ላይክና ሰብስክራይብ ማድረጋችሁ እንዳይረሳ። በሌላ ቀን በሌላ ቪዲዮ እንገናኛለን። እስከዛ ደህና ሁኑ። ባይ ባይ።